እንድትደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል አሁንም ሊንኩ ለሌሎች ማጋራታችሁን ቀጥሉ እንላለን። በዚህ መንገድ ስላገዛችሁን አቅም፣ ጉልበት፣ ድጋፍ ስለሰጣችሁን እጅግ የላቀው ምስጋናችን እየድረሳችሁ እንላለን ከልብም እናመሰግናለን። ዛሬ በፈረንጆቹ እንግዲህ የተጫዋቾች የዝውውር መስኮት የተከፈተበት ቀን ትላንትና ነው። ከጁን አንድ አንስቶ እስከ ጁን አስር ድረስ ለዘንድሮ የውድድር አመት ለአስር ቀናት የተጫዋቾች የዝውውር መስኮት ባልተለመደ ሁኔታ ክፍት ሆኖ ይቆያል። ምክንያቱም የዓለም ዋንጫ ስላለ ሰላሳ ሁለት የሚደርሱ የዓለማችን ክለቦች ለመጀመሪያው በዚህ መንገድ የሚካሄደው የዓለም ዋንጫ ዝግጅታቸውን እያደረጉ ነው። ታዲያ እነዚህ ክለቦች የሚያደርጉት ዝግጅት በተጫዋቾች ዝውውርም ይጠናከር ዘንድ ነው ፊፋ በልዩ ሁኔታ ለአስር ቀናት የተጫዋቾች የዝውውር መስኮት እንዲከፈት ያደረገው። ታዲያ ይሄ የዝውውር መስኮት ሲከፈት ለእነዚህ የዓለም ዋንጫ ላይ ለሚሳተፉት ክለቦች ብቻ ተለይቶ የሚገለገሉ በት ሳይሆን ሁሉም ክለብ ከወደደ ከፈቀደ በየሀገሩ የሚያስፈርማቸውን አዳዲስ ተጫዋቾች የራሱ አድርጎ ማስመዝገብ ይችላል። የዝውውር መስኮት የተከፈተው ለሁሉም ነው። ምክንያቱ ግን ዓለም ዋንጫ ላይ የሚሳተፉ ክለቦች ራሳቸውን አጠናክረው በዓለም ዋንጫው ላይ መቅረብ የወደዱና የፈለጉ እንደሆነ ያንን እድል እንዲጠቀሙበት ለማድረግ ነው። ለምሳሌ ሪያል ማድሪድ ትሬንት አሌክሳንደር አርኖልድን ከዓለም ዋንጫው መጀመር በፊት የራሱ ሊያደርግ የሚደረገውን በሙሉ ለሊቨርፑል እንዳደረገው ወይም አልሂላል የማንቸስተር ዩናይትድን ብሩኖ ፈርናንዴዝ የራሱ የማድረግ ትልቅ ዓላማ ይዞ እየሰራ ያለው የአለም ዋንጫው ከመጀመሩ በፊት ብሩኖ ፈርናንዴዝን የራስ ማድረግ ስለሚፈልግ ነው። ስለዚህ ዓለም ዋንጫው መነሻ ሆኖ የተጫዋቾች የዝውውር መስኮት ተከፍቷል። እኛም ቃል በገባ ነው መሰረት እንግዲህ በዛሬው ዕለት የምንጀምረው በዚህ ሰዓት ሁልጊዜም ወደ እናንተ የምናደርሰው ምን አዳዲስ የተጫዋቾች የዝውውር ጉዳይ አለ፣ ማን ማንን ከጀለ፣ ማን ማን ላይ አጠንክሮ እየሰራ ነው የሚለውን ለማየት ጥረት እናደርጋለን ከአርሰናል እንጀምራለን። እንግዲህ አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ላይ ዋና የሚባለው እቅዱ ምንድን ነው? ምን ማድረግ ከቻለ ነው እቅዱን ፈጸመ ወይም የእቅዱን አሳካ ብለን ልንናገር የምንችለው የሚለውን እናስቀድማለን። እንግዲህ የአርሰናሉ አሰልጣኝ አርቴታ ለደጋፊዎቹ ቃል ገብቷል ቃል የገባው ይሄ ክረምት የተጫዋቾች የዝውውሩን መስኮት ክፍት ሆኖ የሚቆይበት በተለይም ደግሞ አዲሱ የ2025/26 የውድድር ዓመት ከመጀመሩ አስቀድሞ አርሰናል በተጫዋቾች ዝውውር ራሱን ለማጠንከር ጠንካራ ሥራ እንደሚሰራ ነው ቃል የገባላቸው። ይሄ የመሆን እድሉ በጣም ሰፊ ነው። ምክንያቱም አሁን አርሰናል በጣም ጥሩ ጥሩ የሚባሉ ተጫዋቾችን ወደ ቡድኑ ለመቀላቀል ከፍተኛ የተግባር እንቅስቃሴን እያደረገ ነው የሚገኘው። በዚህ ተጫዋቾችን የማስፈረም ጥረቱ ታዲያ የመጀመሪያው አርሰናልን የሚቀላቀለው ተጫዋች ይሆናል ተብሎ የሚጠበቀው የመሀል ሜዳው ተጫዋች ማርቲን ዙብመንዴ ነው። ይሄ ተጫዋች እንግዲህ በጣም በጣም በጣም ለአርሰናል ጠቃሚ ነው። አርሰናልንና የአርሰናልን የመሀል ክፍል እንቅስቃሴ የበለጠ ጠንካራ የበለጠ አስተማማኝ ለማድረግ ለማድረግ ዙቢሜንዲ ለአርት የታወሳኝ ከሚባሉ ዝውውሮች መካከል ነው። በጣም ብዙዎቻችሁ አርሰናል አጥቂ በማስፈረም ላይ ይበልጥ እንዲበረታ በተለይ ጎል ከማስቆጠር አቅሙ መሻሻል ጋር የሻምፒዮን መሆን እድሉ ስለሚሰፋ ወይም ይሰፋል ተብሎ ስለሚታመን ከምንም በላይ መስማት የምትቸኩሉት መስማት የምትጓጉትና የምትፈልጉት አርሰናል እገሌ የሚባለውን የፊት መስመር ተጫዋች አስፈረመ የሚለውን ዜና ሊሆን ይችላል። ነገር ግን እዛም ላይ እየሰራ እንደውም እዛም ላይ የተግባር እንቅስቃሴዎችን አድርጓል። ወደ ጀርመን ተጉዘው አንድሪያ ቤርታ በድብቅ ከአርቤ ላይፕሲጅ ሰዎች ጋር ተነጋግረዋል የሚሉ መረጃዎችም ናቸው ሲወጡ የነበረው። ስለዚህ የቤንጃሚን ሼሽኮ የቪክቶር ጎኮሬሽን ዝውውር አርሰናል እየሰራበት ነው። ነገር ግን ከሼሽኮ ወይ ከጎኮሬሽ ቀድሞ ግን ቤንጃሚን ሼሽኮ አርሰናልን ተቀላቀለ፣ ወይም ደግሞ ጎኮሬሽ ወደ አርሰናል ተዘዋወረ የሚለውን ዜና ከመስማታችን አስቀድሞ ማርቲን ዝብሜንዲ የአርሰናል ተጫዋች የመሆን እድሉ በጣም ሰፊ ነው። ስለዚህ አንድ አጥቂና አንድ የመሀል ተጫዋች ብቻ ያስፈርማሉ ብለን ደግሞ እንዳንጠብቅ፣ አርሰናል ትኩረት ሰጥቶ ከሚሰራባቸው የክረምት ተጫዋቾች ዝውውር ተግባሮቹ መካከል አንደኛው የመስመር ተጫዋቾች ነው። ለምሳሌ በሌፍት ዊንገርነት የሚጫወቱ ተጫዋቾችን አርሰናል ይፈልጋል። ለዛ ደግሞ ኒኮ ዊሊያምስን የተሰበሰበ ነው። የኒኮ ዊሊያምስ ዝውውር የማይሳካ ከሆነ ደግሞ ሊሮይ ሳኔን በተጨማሪ ቅድነት ይዞታል። ይህንን ካደረገ በኋላ ለዴቪድ ራያ ትክክለኛው ተጠባባቂ የሚሆነው ማን ነው የሚለውንም የመለየት ስራ ይሰራል። ከዚህ በኋላ ሌሎች ተጫዋቾች ከአርሰናል ጋር የሚለያዩ ከአርሰናል የሚወጡ ተጫዋቾች ማንነታቸው ከታወቀ በኋላ እነሱን የመተካት በእነሱ ቦታ አዳዲስ ተጫዋቾችን የማምጣት ስራ ሊሰራ ይችላል። እንደ እቅድ ግን የመሃል ሜዳ ተጫዋች በተለይ ማርቲን ዙብሜንዲ አጥቂ ጎኮሬሽ ወይም ቤንጃሚን ሸሽኮ፣ የግራ መስመር ተጫዋቾች እንደነ ኒኮ ዊሊያምስና ሌሮይ ሳኔ ያሉትን የማስፈረም እቅድ ይዟል። ዴቪድ ራያም አንድ ነገር እንኳን ቢሆን ተብሎ አስተማማኝ ተጠባባቂ ለማስፈረም አርሰናል ጥረት እያደረገ ነው። የሚወጡ ተጫዋቾች ደግሞ እዚህ ላይ አዳዲስ ሀሳቦችን አርሰናል እንዲያመጣ ሊያደርገው ይችላል። ታዲያ ከነዚህ እቅዶቹ አንጻር ምን እየሰራ ምን እያደረገ ነው ሲባል ከአርቢ ላይፕዚግ ጋራ በድብቅ የአርሰናሉ ዳይሬክተር ተገናኝተ ተነጋግረው ነበር ነው። እንግዲህ በተለይ በጀርመን ያሉ የስካይ ስፖርትስ መረጃዎች የእንግሊዞቹና ዴይሊ ሜል በእርግጠኝነት ብለው የሚናገሩት ሁለቱ ክለብ ተወካዮች በጀርመን ተገናኝተ ተነጋግረዋል። በንግግራቸው ወቅት በአርቢ ላይብዚች በኩል ለአርሰናል በግልጽ የተነገረው ነገር ቤንጃሚን ሼሽኮን ማስፈረም የሚፈልጉ ከሆነ መክፈል የሚጠበቅባቸው ሰባ አምስት ሚሊዮን ፓውንድ እንደሆነ ዋጋ ተቆርጦ ተነግሯቸዋል ነው። ስለዚህ አርሰናል አርቴታ አንድ አሪፍ ዘጠኝ ቁጥር ቦታ ላይ የሚጫወት ተጫዋች እየፈለጉ እንደሆነ እና አይናቸው በአብዛኛው ያረፈው ቤንጃሚን ሸሽኮ ላይ ስለሆነ ጎኮሬሽንም እንደዚሁ እየተከታተሉት ስለሚገኙ ከነዚህ ከሁለቱ ተጫዋቾች አሁን መረጃ የተገኘው የቤንጃሚን ሸሽኮን ዝውውር ለማጠናቀቅ ከፍተኛ ጥረት እየተደረገ እንደሆነ ነው። ልጁ ሀያ አንድ አመቱ ነው። የተጠየቀበት ዋጋ ሰባ አምስት ነው። እንግዲህ የአርሰናል ሰ ሰዎች ደግሞ ለዚህ የ75 ሚሊዮን ፓውንድ የአረብ ላይፍ ጥያቄ የዋጋ ቀንሱ የንደራደር የንነጋገር መልእክት መናገራቸው ነው እየተገለጸ የሚገኘው። ዞሮ ዞሮ በጣም ሞቅ ያለ በጣም ደማቅ የሆነ ዝውውር በአርሰናል በኩል ይጠበቃል። ስንብትን በተመለከተ እንግዲህ የቶማስ ፓርቴ ከአርሰናል ጋር የመቀጠል ጉዳይ አጠራጣሪ ሆኗል። እንደገና ተመልሶ የምታስታውሰው ከሆነ ይሄ የውድድር አመት እንደተጠናቀቀ ከአርሰናል ጋር ይለያያሉ ከሚባሉ ተጫዋቾች መካከል አንደኛው ቶማስ ፓርቴ ነበር። በኋላ ቶማስ ፓርቴ የሚሰጠው አገልግሎት ጥሩ የሆነ ጥሩ የሆነ ጥሩ የሆነ ሲመጣ አርሰናል ሀሳቡን ከለሰ ከለሰና ግድ የለም ይህን ልጅ ከማሰናበት ይልቅ ባቆየው ይሻላል ወደሚል ስሜት አዘነበለ። አሁን የውድድር ዓመቱ ካበቃ በኋላ ደግሞ ባርሴሎና ይህንን ተጫዋች ከአርሰናል መውሰድ ይፈልጋል። በነጻ ዝውውር ጋናዊውን የ31 ዓመት ቶማስ ፓርቴ በባርሴሎና ማሊያ እንዲጫወት የማድረግ ፍላጎት አለ የሚሉ መረጃዎች እንደዚሁ ወጥተዋል ነው። ስለዚህ እነዚህ በዋናነት ከአርሰናል ጋር የተያያዙ በዚህ ሰዓትን በብዛት እየተነገሩ የሚገኙ ዋና ዋና የዝውውር ወሬዎች የዝውውር ጉዳዮች ናቸው። ሌሎች ክለቦችን በተመለከተ ማንቸስተር ዩናይትድ ላይ እንዲሁ ትንሽ ዘርዘር ያሉ ነገሮችን ማንሳት ከመጀመራችን በፊት የተወሰኑ ሌሎች ክለቦችን የተመለከቱ መረጃዎችን እናንሳለን። አንደኛው ሊቨርፑልን ይመለከታል። ሊቨርፑል እንግዲህ በጣም ጥሩ የሚባል ዝውውር አድርጓል። የፍሪምፖን ግን እንደዚሁም ደግሞ ግብ ጠባቂውን ሸጠዋል። ብሬንትፎርድ ይሄ በመሸጥም አዳዲስ ተጫዋቾችን ወደ ቡድን በመቀላቀልም በሊቨርፑል በኩል የሚደረገው ጥረት በመልካም እየጀመረ መሆኑን የሚያሳይ ነው። ማስታወስ ያለብን ባለፈው ክረምት የተጫዋቾ ተጫዋቾች የዝውውር መስኮት ላይ ይህ ነው የሚባል ተሳትፎ አላደረገም። ዝውውሩ ላይ ሊቨርፑል ጥርም ላይ አዲስ ተጫዋች ወደ ቡድኑ አልቀላቀለም። ስለዚህ አሁን አርነስሎት በጣም ጠንካራ የሚባል የዝውውሩ ተሳትፎ ላድረግ ቢሉ በክለቡ በኩል በእንቢታ የሚዘጋባቸው በር ይኖራል ተብሎ አይጠበቅም። ምክንያቱም ባለፉት ሁለት መስኮቶች ላይ ምንም ያን ያህል የረባ ተሳትፎ አላደረጉምና አሁን ፍሪምፖንግን ግን አስፈርመዋል። እንደዚሁም ደግሞ ኬለር የተባለውን ግብ ጠባቂያቸው ለብሬንትፎርድ አሳልፈው ሰጥተዋል። የሊቨርፑል ዋነኛ እቅድና ዋነኛው ፍላጎት ፍሎሪን ዊርትስ የሚባለውን ተጫዋች ከባየር ሊቨርኩሰን መውሰድ ነው። እንደውም ሊቨርፑል ለዚህ ተጫዋች ዝውውር 15 ሚሊየን ፓውንድ ባለፈው ሳምንት ማቅረቡ ተሰምቶ ነበር። አሁን የብሔራዊ ቡድን ተጫዋቾች ለብሔራዊ ቡድን ግዳጅ ተጠርተዋል። በዚህ የብሔራዊ ቡድን ቆይታቸው ወቅት የባየር ሚኒኩ ጆሹዋ ኪሚች ከሚዲያ ጋር ተገናኝቶ ሀሳብ አስቀመጠ የፍሎሪን ዊርትስን ጉዳይ በተመለከተ ሚለው ምንድን ነው፣ እኔ የምመኘው ተስፋም የማደርገው በዚሁ በጀርመን ቡንደስሊጋ እንደሚቆይና በባየር ሚኒክም የቡድን ጓደኛዬ እንደሚሆነው ብሏል። ስለ ፍሎሪያን ዊርትስ በሚናገርበት ጊዜ ይሄ የጆሹዋ ኪሚች እምነት ፍላጎት ነው። ነገር ግን ደግሞ ከዚህ ከጀርመን መውጣት እንደሚፈልግ ቀደም ብሎ ስለተናገረ ከዛ የሚወጣ ከሆነ ያው የሊቨርፑል ተጫዋች መሆን እድል አለው። አሁን ባየር ሊቨርኩስንን ለቆ ለሊቨርፑል እንዲጫወት ሊቨርፑሎች የሚፈልጉትን ያህል ባየር ሚውኒኮች ደግሞ ፍሎሪያን ዊርትስን በዛው በቡንደስ ሊጋው ማስቀረትና የነሱ ተጫዋች እንዲሆን ለማድረግ ጠንክረው እየሰሩ ይገኛሉ። የኔ ዋነኛው ትኩረቴ እሱን በቡድን ጓደኝነት ለባየር ሚውኒክ እንዲጫወት ማድረግ ነው። ልክ እንደ ብሔራዊ ቡድን ሁሉ የባየር ሚኒክ የቡድን ጓደኛ ቢሆን በጣም ደስ ይለኛል። በጣም በጣም በጣም ምርጥ ተጫዋች ነው። እሱም በጣም በቅርቡ ውሳኔውን ይወስናል ብዬ ተስፋ አደርጋለሁ። ውሳኔው እኔን የሚያስደስት እሱን በባየር ሚኒክ የእኔ ጓደኛ የሚያደርገው እንደሆነ እመኛለሁ ወይም ተስፋ አደርጋለሁ የሚል አስተያየቱን ነው የሰጠው። ሊቨርፑል ግን በዚህ ተጫዋች ላይ ያሳረፈውን ፍላጎት በቀላሉ ይቀለብሳል ተብሎ አይጠበቅም ጆሹዋ ኪሚች እንዳለው ወደ ባየር ሚውኒክ ካልሄደ በስተቀር በነገራችን ላይ ወደ ባየር ሚውኒክ የሚሄድ ከሆነ ያው በጣም የሚያሳዝን ነው የሚሆነው ለሊቨርፑል ፍላጎት አለመሳካቱ። ነገር ግን ባየር ሚውኒክን የማይቀላቀል ከሆነ ሊቨርፑል በቀጥታ በመቶ አምስት ሚሊዮን ፓውንድ ያስፈርመዋል ማለት አይደለም። ምክንያቱም ልጁ ካለው አቅም አንጻር ሌሎች ፈላጊ ክለቦችም አሉት። እንደ ባየር ሚውኒክ አይክበደው እንጂ መጠነኛ ትግል ማድረግ ይኖርበታል ወይም ደግሞ ይጠበቅበታል ተብሎ ነው የሚገመተው። አንቷን ግሪዝማን ከአትሌቲኮ ማድሪድ ጋር አዲስ ስምምነትን መስማማቱን አሁን ከ30 ደቂቃ 40 ደቂቃ በፊት ማወቅ ተችሏል። የአንቷን ግሪዝማንና የአትሌቲኮ ማድሪድ ስምምነት እስከ 2027 ድረስ እንዲቀጥል ሆኗል። ይሄ ማለት ተጫዋቹ ዕድሜው 36 እስኪሆን ድረስ ለአትሌቲኮ ማድሪድ ለመጫወት ነው የተስማማው። ይሄ አሁን ከሰዓት በኋላ ቅድም እንዳልነው ከ30 40 ደቂቃ በፊት የተሰማው መረጃ ነው። ቶተናሞት ስፐርስ የክረምት የተጫዋቾች የዝውውር መስኮት ላይ በጣም ጠንካራ ስራዎችን ለመስራት መገደዱን ነው እየተገለጸ የሚገኘው። ይሄ የውድድር አመት ዩሮፓ ሊግን በማሸነፍ የመጨረሻ ደስታን የሰጠን ቢሆንም አጠቃላይ ሂደቱ ላይ ግን በጣም ብዙ ድክመቶች፣ በጣም ብዙ ክፍተቶች ነበሩብን። በክለቡ ማቆየት የምንፈልጋቸውን ተጫዋቾችና አዳዲስ ቡድኑን እንዲቀላቀሉ ያጠናክሩናል፣ ተጨማሪ አቅም ይሰጡናል የምንላቸው ተጫዋቾች በቡድኑ መካተት አለባቸው ሲሉ ጠንካራ መልእክት አስተላልፈዋል አንጅ ፖስቴ ኮግሉ። ስለዚህ ዳንኤል ሌቪ ይሄ ክረምት ይበል ሲገልጥ በተጫዋቾች ዝውውር አዳዲስ ተጫዋቾችን ወደ ቡድኑ በመቀላቀል ትኩረት የሚያደርጉበት ጊዜ እንዲሆን ነው እየተመኙ የሚገኙት። ሌላው እንግዲህ ማንቸስተር ዩናይትድን ይመለከታል። ማንቸስተር ዩናይትድ ጋር ተያይዞ የሚነሳ ዋነኛው የዚህ ሰዓት ዜና የማንቸስተር ዩናይትድ ደጋፊዎች ጥያቄ ተጠይቀው ነበረ። እንግዲህ ቀደም ሲል በተደጋጋሚ ስናነሳ እንደነበረው የብሩኖ ፈርናንዴዝና የማንቸስተር ዩናይትድ መጨረሻ ምን ሊሆን ይችላል ነው። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ በጣም በጣም ወሳኝ ምርጥ ተጫዋች ነው። ባለፉት ዓመታት ማንቸስተር ዩናይትድ ተዳካመ በተባለባቸው ጊዜያቶች በሙሉ ዩናይትድ ከብሩኖ ፈርናንዴዝ የሚያገኘው አገልግሎት ግን ድንቅ ነበረ። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ እየተጫወተ ይቀጥል ወይስ ያለውን ትልቁን አገልጋዩን ጎበዙን በየውድድር ዓመቱ ድንቅ አገልግሎት የሚሰጠውን ብሩኖ ፈርናንዴዝን ይሽጥና አንድ መቶ ሚሊዮን ፓውንድ ያገኝ? የትኛውን ውሳኔ ተደግፋላችሁ? በምን ምክንያት ተብለው ነው የማንቸስተር ዩናይትድ ደጋፊዎች በሚዲያዎች ጥያቄ የቀረበላቸው። ብሩኖ ፈርናንዴዝን መሸጥ ትክክለኛ ውሳኔ ነው ብላችሁ ታምናላችሁ? የሚል ጥያቄ ቀርቦ ነበረ። አሁን እንግዲህ ይህንን ጥያቄ ብሩኖ ፈርናንዴዝን መሸጥ ትክክለኛ ውሳኔ ነው ብላችሁ ታስባላችሁ የሚለው ጥያቄ ብዙ መረጃዎች እንዳለው ሰው ተሆኖ ነው የሚመለሰው። ያ ማለት ማንቸስተር ዩናይትድ በብሩኖ ፈርናንዴዝ የሚያገኘው አገልግሎት ድንቅ እንደሆነ እናውቃለን። በዛው ጎን ለጎን ደግሞ ማንቸስተር ዩናይትድ በጣም ከፍተኛ የሚባል የፋይናንስ ቀውስ ውስጥ መሆኑን እናውቃለን። ማንቸስተር ዩናይትድ ለሚቀጥለው የውድድር ዓመት ራሱን አጠናክሮ ለመምጣት አዳዲስ ተጫዋቾችን ለማስፈረም ከመወሰኑና ያንን ተግባራዊ ከማድረጉ በፊት ነባር ተጫዋቾቹን የተወሰኑትን መሸኘት አለበት። ምናልባትም የአካዳሚ ውጤት ናቸው የሚባሉ ተጫዋቾች ደግሞ በመሸጥ ቅድሚያውን እንዲወስዱ ይታሰባል። ማንቸስተር ዩናይትድ እዚህ ግዴታ ውስጥ ወድቋል። እነዚህ እና ሌሎች መረጃዎችን እንደሚያውቅ ሰው ሆነን ነው ለዚህ ጥያቄ አዎ ወይም አይ የሚል መልስ ለመመለስ የሚጠበቅብን። አንዳንዶች ምን ይላሉ? በነገራችን ላይ ለዚህ ጥያቄ እስካሁን በተሰበሰበው ድምፅ 67 በመቶዎቹ ሁሉንም መረጃ ከግምት ውስጥ አስገብተው አዎ፣ ማንቸስተር ዩናይትድ ይህን ልጅ ሸጡ 100 ሚሊዮን ፓውንድ ቢቀበል ይሻላል ብለዋል። 67 በመቶ የለም፣ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ እየተጫወተ ቢቀጥል የማንቸስተር ዩናይትድን መልሶ መጠናከር የበለጠ አሪፍ ያደርገዋል ይላሉ 33 በመቶ የሚሆኑት። ከጥፍ በላይ ብልጫ ይወስዳሉ ይሸጥ ባዮቹ ይሄ በተነሳበት ጊዜ ደግሞ በምክንያት አስደግፋችሁ ሀሳባችሁን ስጡ የተባሉ ሰዎች ቆይ የብሩኖ ፈርናንዴዝን ከማንቸስተር ዩናይትድ መውጣት አለመውጣት ከመወሰናችን በፊት ማንቸስተር ዩናይትድ ተጫዋቾችን ለመሸጥ የሚያስብ ከሆነ የመሸጥ ቅድሚያ ሊሰጣቸው የሚገቡ ተጫዋቾች አሉ፣ እነሱን እስቲ መጀመሪያ እንሽጥ የሚል አስተያየት የሚሰጡ ሰዎች አሉ። ለምሳሌ አንቶኒን በተመለከተ እስኪ እንወስን። አንቶኒን እንሽጥና የተወሰነ ገንዘብ እናገኝ፣ ሳንቾን እንሽጥና የተወሰነ ገንዘብ እናገኝ፣ ራሽፎርድን፣ ጋርናቾን፣ እነዚህን ከሸጥን በኋላ ምን ላይንን የሚለውን ነገር እንየው። ያኔ ነው እንግዲህ የብሩኖ ፈርናንዴዝን ጉዳይ ለመወሰን የበለጠ የተሻለ የሚሆነው፣ አይ ይህን ልጅ እንሽጥ ለማለት የሚሆን አይ ይህን ልጅ እናቆይ ለማለት እነሱን ከሸጥን በኋላ በሸጥነው ገንዘብ ምን አደረግንበት፣ እነማንን ታርጌት አደረግን፣ እነማንን አሰምንን ወደ ቡድኑ ቀላቀልን የሚለውን እኔ እስቲ እንዴት ነው መልሰን ራሳችንን ለማጠናከር መሸጣቸው የማይቀሩትን ተጫዋቾች ከሸጥን በኋላ በምናገኘው ገንዘብ የሪቢልዲንግ ፕሮሰሱ ወይም ቡድን መልሰው የመገንባት ሂደቱ እንዴት እንደሚቀጥል አይተን ነው የብሩኖ ፈርናንዴዝን ጉዳይ መወሰን ያለብን የሚሉ ሰዎች አሉ። ሌሎች ሰዎች ደግሞ ምን ይላሉ? ብሩኖ ፈርናንዴዝን መሸጥ ተገቢ ሊሆን ይችላል ጠቃሚ ሊሆን ይችላል። ምክንያቱም ማንቸስተር ዩናይትድን መልሶ በማጠናከር ረገድ የሚጫወተው ሚና የመቶ ሚሊዮን ፓውንድ ቀላል ይሆናል ብለው ስለማያስቡ። ግን ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ጋር ተለያይቶ ማን መሪው ሊሆን ነው? እነማን ናቸው ገበያ ላይ ያሉት በዚህ እሱም በመሸጥም ሆነ ሌሎች ተጫዋቾችን ወደ ሌሎች ክለቦች እንዲሄዱ በማድረግ የምንሰበስበውን ገንዘብ እነማን ላይ ልናውለው አስበናል? ቢያንስ በሀሳብ ደረጃ እነገሌ፣ እነገሌ፣ እነገሌ ገንዘብ ከተገኘ ማንቸስተር ዩናይትድን ለማጠናከር ይፈለጋሉ የሚለው መምጣት አለበት ይላሉ። እንደውም አንዳንዶች ብሩኖ ከሄደ ማናምበል ይሆናል የሚል ጥያቄም አላቸው። ቀሪዎቹን የማንቸስተር ዩናይትድ ተጫዋቾችን እናስብና ከነዛ ውስጥ ጥሩ መሪ ሊሆን የሚችለው ወይም የጥሩ መሪነት አቅም አለው ብለን የምንተማመነው ማን ላይ ይሆናል የሚል የስጋት ጥያቄ የሚያነሱ ሰዎች አሉ። የአምበልነት ጉዳይ እንደገና ደግሞ ሌሎቹ የማንቸስተር ዩናይትድ ኢንተረስት ብቻ ሳይሆን የብሩኖ ፈርናንዴዝ ፍላጎትና እሱም በዚህ ወደ አልሂላል የመሄድ ጉዳይ ላይ ሊያገኝ የሚችለው ጥቅም ከግምት ውስጥ መግባት አለበት፣ ታሳቢ መደረግ አለበት ይላሉ። ከብሩኖ ፖይንት ኦፍ ቪው መታየት አለበት ነው። ስለዚህ እሱ በቃ በኤሮፓ ልጫወትም የሚል ከሆነ ከማንቸስተር ዩናይትድ የሚወጣ ከሆነ በሳምንት አሁን እንደሚባለው 700,000 ፓውንድ የሚከፈለው ከሆነ ባል ሂላል ይሄንን ከፍተኛ የሚባል ሳምንታዊ ክፍያ ይቅርብኝ ለማለት በጣም አስቸጋሪ ነው። ይህንን ተርኒንግ ዳውን በጣም ከባድ ነው። ይህንን አለማቀው አለመቀበል ወይም በዚህ ላይ ፍላጎት አለማሳደር ወይም ለዚህ ለሚጠራው ከፍተኛ የሚባል የገንዘብ መጠን ፊትን ማዞር በጣም ከባድ በጣም ከባድ ነው የሚሆነው፣ ነው። በነገራችን ላይ ማንቸስተር ዩናይትድና ብሩኖ ፈርናንዴዝ መካከል ያለው የዚህ ሰዓት እውነት አንተ ምን ትላለህ አንተ ምን ትላለህ ነው ብሩኖ ፈርናንዴዝ ማንቸስተር ዩናይትድ እኔን ሸጦ ገንዘብ ለማግኘት የሚወስን ከሆነ የማንቸስተር ዩናይትድን ውሳኔ ተቀብሎ ወደ አልሂላል መሄድ ለእኔ ችግር የለብኝም። ማንቸስተር ዩናይትድ መቶ ሚሊዮን ፓውንዱ የበለጠ የሚጠቅመው እንደሆነ ካመነ ነገር ግን ደግሞ የለም አንተ እንደተጫወትልን ነው የምንፈልገው ካሉ ሰባት መቶ ሺህ ፓውንድ እኮ በሳምንት ላገኝ ነው ምናምን ብዬ የማሰናክለው ነገር የምረብሸው ነገር የለም። ለማንቸስተር ዩናይትድ ደስ እያለኝ የሚቀጥለውን ጊዜ እየተጫወትኩ አብሬ ይቀጥላለሁ ነው የብሩኖ ፈርናንዴዝ አቋም። ስለዚህ በብሩኖ ፈርናንዴዝ አቋም መሰረት ማንቸስተር ዩናይትድ ይወስን፣ ማንቸስተር ዩናይትድ የሚፈልገውን ነገር አደርጋለሁ ነው ማንቸስተር ዩናይትድ ደግሞ ዛሬ ምንድን ነው እያለ ያለው? ብሩኖ ፈርናንዴዝ ምን እንደሚፈልግ ማወቅ እፈልጋለሁ ነው። ብሩኖ ፈርናንዴዝ ወደ ሳዑዲ ክለብ ሄዶ ለአልሂላል የመጫወት ፍላጎት ካለው ከአልሂላል ጋር በግልጽ መደራደር ድርድሬን መጀመር እችላለሁ። ነገር ግን ብሩኖ ፈርናንዴዝ ፍላጎቱ ወደዛ መሄድ አይደለም ማንቸስተር ዩናይትድ ጋር አብሮ የመለወጥ ማንቸስተር ዩናይትድ ሲለወጥ የዛ አካል መሆን በዛ ውስጥ ድርሻ እንዲኖረኝ እፈልጋለሁ የሚል ከሆነ ግን ከአልሂላል ጋር ድርድር የሚጀምርበት ምንም ምክንያት የለም። ስለዚህ የብሩኖ ፈርናንዴዝን አቋም ነው መስማት የምፈልገው፣ እሱ ምን ይላል በጉዳዩ ላይ የሚል ነው። ስለዚህ ይሄ የአንተ ትብስ አንተ ትብስ አይነት ነገር ውስጥ ናቸው ያሉት ማንቸስተር ዩናይትድ እና ብሩኖ ፈርናንዴዝ እንደውም ሩበን አሞሪም ዛሬ ከሰዓት በኋላ ምን አለን የተባለው የብሩኖ ፈርናንዴዝ በማንቸስተር ዩናይትድ የመቆየት አቋሙን ይፋ ያደርጋል ብዬ ተስፋ አደርጋለሁ ብሎ ያንንም እንደሚመኝ ነው አሞሪም እየተናገረ የሚገኘው ስለዚህ በብሩኖ ፈርናንዴዝ ዙሪያ የማንቸስተር ዩናይትድ ደጋፊዎች አብዛኛውን ይህንን ነገር ነው እያነሱ ያሉት። ብሩኖ ፈርናንዴዝን በዚህ ሁኔታ ውስጥ መሸጥ ማንቸስተር ዩናይትድን የበለጠ መጉዳት፣ የማንቸስተር ዩናይትድን የመሻሻል አምቢሽን ወደኋላ የሚጎትት ውሳኔ መወሰን ማለት ነው ብለው የተናገሩት ነገር አለ። ሌሎች ደግሞ ማንቸስተር ዩናይትድ ከፒኤስጂ ብዙ መማር አለበት፣ ፒኤስጂ ያለ ኪሊያን ምባፔ የአውሮፓ ቻምፒዮንስ ሊግን ዋንጫ እንዳሸነፈው ማንቸስተር ዩናይትድም በቡድን በማመን ካለ ብሩኖ ፈርናንዴዝ የተሻለ ቡድን ሊገነባ እንደሚችል አምኖ ይህንን አንድ መቶ ሚሊዮን ፓውንድ ሊገፋ አይገባውም የሚል አስተያየትን የሰጡም ሰዎች አሉት ብሩኖ ሺ ብሎ የሚሄድ አይመስለኝም ብለውም የሚናገሩ ሰዎች አሉ አንዳንዶች ደግሞ የትኛውም ተጫዋች ከክለብ በላይ አይደለም ብሩኖ ፈርናንዴዝም ቢሆን ስለዚህ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ወጥቶ ማንቸስተር ዩናይትድ ራሱን ለማጠናከር የሚረዳውን 100 ሚሊዮን ፓውንድ የሚያገኝ ከሆነ ይህንን መምረጥ ማንቸስተር ዩናይትድ ይጠበቅበታል፣ የሚል አስተያየትን ነው የሰጡት። ስለዚህ ይሄ የማንቸስተር ዩናይትድ ደጋፊዎች ሀሳብ እንደ ጨመቅ ጨመቅ ብሎ ሲቀመጥ ነው። አንድ የመጨረሻ የዩናይትድ ደጋፊዎች አስተያየት፣ ብሩኖ ፈርናንዴዝ ለአልሂላል በመቶ ሚሊዮን ፓውንድ መሸጥ ማለት ማንቸስተር ዩናይትድ በተጫዋቾች ዝውውር በቅርብ ዓመታት የሚሰራውን ስህተት ማስቀጠል ማለት ነው። ሌላ ትልቅ ትልቅ ስህተት ማለት ነው። ለሜዳ ላይ ጉዳይ ያለንን ግዴለሽነትም የሚያሳይ ነው የሚል አስተያየትን ሰጥተዋል። ስለዚህ ብሩኖ ፈርናንዴዝ ላይ እንዲህ ያለ የተደበላለቀ በይሂድና በአይሂድብን ይቆይና ይሰናበት፣ ብሩ ይሻለናል ብሩኖ የሚሉት የተለያዩ ሀሳቦች የበዙበት የማንቸስተር ዩናይትድ ደጋፊዎችን ስሜት እያየን እንገኛለን። ሌላው ማንቸስተር ዩናይትድን የመቀላቀል እድሉ ሰፊ ነው ተብሎ የነበረው ሊያም ደላብ ከኤፕስዊች ታውን ወደ ቼልሲ ማዘንበሉን ተከትሎ የማንቸስተር ዩናይትድን ጉዳይ አንድ ጥያቄ ሊያነሱበት ተገደዋል። ጥያቄው ምንድን ነው? ማንቸስተር ዩናይትድ የተጫዋቾች ማረፊያ የመሆን ፍላጎት እያጧ ነው ወይ? ያ ማለት በጣም ከተወሰነ ጊዜ በፊት በጣም ብዙ ተጫዋቾች የማንቸስተር ዩናይትድ ተጫዋች መባል ያጓጓቸዋል፣ ይፈልጋሉ፣ አግኝቼ ነው ይላሉ፣ ወይም አይናቸውን አያሹም ማንቸስተር ዩናይትድ እየፈለጋችሁ ነው ሲባሉ። አሁን ግን የማንቸስተር ዩናይትድ ተጫዋች የመሆን እድል እያለ፣ በሌላ በኩል ቼልሲ ፍላጎት ሲያሳይ፣ ወደ ቼልሲ ዘንበል ሲ ሊያም ዴላብ ማንቸስተር ዩናይትድ በተጫዋቾች የመፈለግ መጠኑ እየቀነሰ እየቀነሰ መጣ ወይ? ይሄ በቃ የትልልቅ ተጫዋቾች ማረፊያ መሆን መፈለግ አለ አደለ? በቃ ተፈላጊነቱ እየቀነሰ እየቀነሰ መምጣቱን ያሳያሉ። ይሄ ከሜዳ ላይ ውጤታማ ለመሆን መቸገር ጋራስ የሚያያዝ ነው ወይ የሚሉ ተከታታይ ጥያቄዎችን እያነሱ ይገኛሉ። በአጭሩ የዴላፕ ማንቸስተር ዩናይትድን ትቶ ቼልሲን መምረጥ የማንቸስተር ዩናይትድ ተፈላጊነት እየቀነሰ መምጣቱን ያመለክታሉ የሚል ጥያቄን አንስተዋል። ከተጫዋቾች ዝውውር አንጻር በዚህ ሰዓት ወደ እናንተ ልናደርሳቸው ያሰብናቸው ዋና ዋና የሚባሉት ጉዳዮች እነዚህ ናቸው። ነገር ግን አዳዲስ መረጃዎች በየሰዓቱ ይወጣሉ። አዳዲሶቹን መረጃዎች በትኩስነታቸው ከማብራሪያ ጋር ወደ እናንተ ይዘን እንደምንመጣ በድጋሚ እናረጋግጣለን። ይህ ሰዓት የሁል ጊዜ መገናኛችን እንዲሆንም እንመኛለን። ታዲያ በየሰዓቱ የሚወጡትን አዳዲስና ትኩስ የተጫዋቾች የዝውውር መረጃዎች ወደ እናንተ እንድናደርስ ስናደርስ መልእክት እንድታገኙ ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ማጋራታችሁንም ቀጥሎ እንላለን። ስላገዛችሁንም በድጋሚ ከልብ እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።